በመስቀል የዋለው ክርስቶስ ቅድስት ስጋውን ከቅድስት ነፍሱ በገዛ ፈቃዱ የለየበት ሰዓት ደግሞ ዘጠኝ ሰዓት ነው። ከዚህ ባሻገር ይህ ሰዓት ጸሎት ሁሉ ተሰብስቦ የሚያርግበት ሰዓት በመሆኑ በቤተ ክርስቲያኗ የስግደት ሰዓት መሆኑን መምህሩ ያስተምራሉ። ዘጠኝ ሰዓትም ቅድስ ነፍሱን ከቅድስ ስጋው በገዛ ፈቃዱ የለያ ስድስት ሰዓት ላይ ነው ማለት ዘጠኝ ሰዓት ላይ ነው። ከሌላ አንጻር ስናየው የሰው ልጆች ሁሉ ስራታቸው ተጠቅልሎ ጸሎት የሚያደርግበት ነው ይላሉ ወጊዜ የተሳቱ ሰዓት ያርጉ መላእክት ምግባሮ ለሰብ ቅዱሳን መላእክት የሰው ልጅ ድካሙን፣ ስጦታውን፣ እያንዳንዱን አገልግሎቱን ወደ እግዚአብሔር የሚያቀርቡበት ያ ውድ ሰዓት ዘጠኝ ሰዓት ነው። አሁን ከያዝነው አንጻር ግን ምስጢሩ የሚቀርበው ቅዱስ ነፍሱን ከቅዱስ ስጋው በገዛ ስልጣኑ የለየው ዘጠኝ ሰዓት ላይ ነው ማለት ነው። ስለዚህ ቅዳሴያችን ከስድስት እስከ ዘጠኝ ነው ማለት ነው። ስለዚህ እነዚህ ሰዓቶች የስግደት ሰዓት ተለይተው እንዲሆኑ የሆነበት ምክንያት ከነዚህ የተነሳ ነው። በዕለተ ዓርብ የሚዘከሩት እነዚህ ሰዓታት በኢየሱስ ክርስቶስ የስቅለት ዕለት በእጅጉ ተመራጭ ይሁኑ እንጂ በሌሎች ሰዓታትም ስግደት በቤተ ክርስቲያኗ አስተምህሮ ግዴታ መሆኑን ነው መምህሩ የነገሩን። ይቅርባይነትና ሰላምን ከኢየሱስ ክርስቶስ መማር እንደሚገባ በባህር ዳር ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ መጋቢ ምስጢር ሙሉቀን ቁምላቸው ተናገሩ። ኢየሱስ ክርስቶስ የደረሰበትን መከራና ስቃይ በማለፍ ለሰው ልጆች ትግስትን ያስተማረ መሆኑንም ተናግረዋል። ሰለሞን ዘመኑ ተጨማሪ ያለው መከራዎች ሁሉ ተደራርበውበታል። ያልተፈጸመበት በደልም የለም። በጥፊ ከመመታት እስከ መገረፍ፣ ከመጥፋት እስከ መሰቀል፣ ከመጎተት በጦር እስከ መወጋት ያላስተናገደው መከራ አልነበረም። ይሁን እንጂ በጠላትነት አልቆጠራቸውም። በዚያች ሰዓት እንኳ እሱ አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው ነበር ያለው። ይቅርታንና ምሕረትን ነበር የለምንላቸው ኢየሱስ ክርስቶስ የሚገርመው ግን የዓለም ባለሙሉ ሥልጣን ሆኖ ሳለ ምንም ክፉ ነገር አለማድረጉ ነበር። ታዲያ ይህ ምን ያስተምራል? በባህር ዳር ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ መጋቢ ምስጢር ሙሉ ቀን ቁምላቸው በዚህ መልካም ተግባሩ ዓለምን አስተምሮበታል ይላሉ። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ምክንያቱም አሁን እሱ በአምላክነቱ ይሄን ዓለም አለመኖር ማድረግ ይሄን ዓለም ወደ መኖር አመጣ፣ ወደ አለመኖር ደግሞ የሚወስደው እሱ ነው። ግን አሁን ለእኛ ሊያስተምር ነው የመጣ። በጠባብ ድረት በአጭር ቁመት ተወስኖ ስለመጣ ለሰው አርያ ሊሆን ነው የመጣ እና በአርያነቱ ሰዎች ሊማሩበት የሚገባው ከሱ ነው። ከእኔ ተማሩ ነው ያለ። እኔ የዋህ ትሑት ነኝ፣ ከእኔ ተማሩ ብሎ ስላስተማረ ሰዎች በኃይላቸው ምንም ማድረግ ስለማይችሉ እንጂ እሱማ ያኔኮ ቅዱስ ጴጥሮስ አይሁድ መጣው ሲይዙት የማልኮስን ጆሮ ቆረጠው በሰይፍ። በሰይፍ የገደለ በሰይፍ ይሞታል፣ ሰይፍን ወደ ሰገባው አስገባው አለው እና ይሄማ እሱ ያስተማረን ትልቁ ነገር ይሄ ነው። የትህትና ባለቤት የሆነው ኢየሱስ ክርስቶስ ለዚህ ዓለም ፍቅር ያስተማረው ትምህርት መለኪያ የለውም ያሉት መጋቢ ምስጢር ሙሉቀን የእርሱ ደቀ መዝሙር ወይም ተከታይ የሆነ ሁሉ የእርሱን ባህሪ ሊዋረስ ይገባል ብለዋል። 6666 ግርፋት ገርፈውታል። ያ እንደዚያ እያደረጉት ይቅር በላቸው ብሎ ነው የጸለየ። አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየ እና የሰው ልጅ የእሱ ተከታይ የሆነው ሁሉ እንደዚህ ነው። ምክንያቱም እኛ የምንዋደደው አንድ ነገር ስታደርግልና፣ እሱ ግን በነፃ ነው እግዚአብሔር ነወድደው በነፃ ዝምሮ ስማፍቀሮ እግዚአብሔር ላለው መጥቶ ወልደዋደ ከመየ ሁሉ ዓለም ሁሉ እንዲድን በነፃ ልጁን እስከ ሞት ድረስ ሰጠ እና እስከ ሞት ድረስ የሚሰጥ መሰጠት ከሰው ልጅ ይጠበቃል ማለት ነው። እኛ እሱን ስንከተል መጀመሪያ መሆን ያለበት የእሱ ሰዎች መሆናችን የምናውቀው እርስ በርሳችን ስንጓደር ነው። እንዲሁም የሚጠሏቸውን ጥላቶቻቸውን ውደዱ፣ የሚረግሟቸውን መርቁ፣ ለሚያሳድዷቸው ሁሉ ጸልዩ ነው የሚል አጻፋውን መልሶ አይለ ሁኔታው ለሰው ልጆች ፍቅርን ሰላምንና ይቅርባይነትን ያስተማረ መሆኑንም አስረድተዋል። ያሳለፈው መከራም አስተማሪነቱ ወደር የለውም ብለዋል። በእነዚህ በሁለቱ ነገሮች ዓለም ጸንቶ ይኖራል ነው የሚለው አንደኛው እግዚአብሔር በመውደድ ሁለተኛው ወንድምን በመውደድ በማቴዎስ ወንጌል መጽሐፍ 22 ላይ ተጽፏል። በሁለቱ አለም ተሰቅሎ ይኖራል። ፍቅር፣ ደስታ፣ ሰላም፣ ገርነት፣ ቸርነት፣ የዋህነት፣ ራስን መግዛት። ሲተፉበት ሲደበድቡት፣ ልብሱን ሲራቁ አልተናገርም ዝም ብሎ ነው፣ ልክ ጲላጦስ ከሚደንቀው ድረስ። በዓሉ ሲከበር መተዛዘንና መተሳሰብ እንደሚገባም አሳስበዋል የመረዳዳትና የመተጋገዝ አኩሪ እሴቶቻችን ተጠናክረው ሊቀጥሉ እንደሚገባ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንደ አላማው አሳሰቡ። የባህር ዳር ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ በባህርዳር ከተማ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ከተለያዩ አካላት ያሰባሰበውን ድጋፍ አበርክቷል። አዲሱ ተስፋዬ ተጨማሪ አለው። የባህር ዳር ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ በከተማው በተለያዩ ምክንያት ችግር ውስጥ የወደቁ የማህበረሰብ ክፍሎችን በመለየት ድጋፍ አድርጓል። መምሪያው ከተለያዩ የማህበረሰብ ክፍሎች ከረጅ ድርጅቶችና ከመንግስት ተቋማት ባሰባሰበው ገንዘብ ለተቸገሩ ወገኖች ለትንሣኤ ባዓል መዋያ የገንዘብና የዕለት ደራሽ ምግብ ድጋፍ አበርክቷል። በድጋፉ የተገኙት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላመው ለዘመናት የቆየው የአብሮነትና የመደጋገፍ እሴቶቻችን በባህላት በበዓላት ወቅት ጎልተው የሚወጡ መሆናቸውን ጠቅሰው ችግረኛ ወገኖችን የመርዳትና የመደገፍ አኩሪ ተግባራት ተጠናክረው እንዲቀጥሉ አሳስበዋል። የቀደመው የአባቶቻችን የእናቶቻችን አብሮ የመኖር ተካፍሎ የማደር የመረዳዳት፣ የፍቅር ሁኔታ መሃል ላይ ከተጎዳበት ሁኔታ ተነስቶ አሁን ደግሞ ያንኑ ትልቅ እሴትና ባህላችን ለማሳደግ ለመመለስ እየተደረገ ያለው ጥረት